ከዚህ ከምታዩት ቪዲዮ በታች የተላከላችሁ አራት ሊንክ አለ። አንዱ ካልሰራ በአንዱ አንዱ ካልሰራ በአንዱ ያደረጋችሁ ትገባላችሁ። እኔ ምሳሌ በአንዱ ላሳያችሁ። በመጀመሪያው ገብቼ ይህን እነካዋለሁኝ። ልክ ይሄ ገጽ እንደመጣልኝ እንደምታዩት እዚህ ጋር ዳውሎድ እምታያለች፣ እሷን አንዴ እንነካታለን። ከዛ ቀጥታ ፕሌስቶር ላይ ይዟችሁ ይመጣል። ምናልባት አራቱም ሊንክ ነክታችሁት ወደዚህ ቦታ ካላመጣችሁ መታችሁ እዚህ ፕሌይ ስቶር ላይ ፖፖ ላይቭ ብላችሁ ማውረድ ትችላላችሁ። ግን አራቱም ሊንክ ካልሰራላችሁ ከዛ እንደምታዩት እኔ ማላወረኩትም ኢንስታል ንበሉ ና እስከሚወርድ ጠብቀዋለሁ ማለት ነው። እንደምታዩት ያወርዱልናል ኦፕን የሚላለች፣ ኦፕን ብለነው ወደ አፑ የምንገባ ይሆናል ማለት ነው። አፖ ላይ ስንገባ የመጀመሪያው ገጽ ይሄ የሚሆነው። እዚች ጋር አግሪመንት አለች፣ እሷ እንስማማና ጠቅ እናደርጋታለን። እዚ ጋር እንደምታዩት በጎግል መክፈት እንችላለን፣ በፌስቡክ መክፈት እንችላለን። እንደገና እችን እዚ ጋር ያለችውን ነገር ስትነኳትችን አንድ ወርታቸው ይወርድላችኋል። በስልክ ቁጥራችሁ መክፈት እችላላችሁ። እኔ ግን ጋይድ ማድረጋችሁ ወይ በጎግል ወይ በፌስቡክ ከፍቶ አሪፍ ነው። እኔ በጎግል ከፍቼ ዛሬ ማሳያቸው ይሆናል። የጎግል ምልክቷን አንዴ እጫናታለሁ አሁን እንደምታዩት የስ መረጠኛ ጎግል ምከፍትበትን እኔ አሁን በዚህ ጎግል አካውንት መክፈትን የፈለግኩት ይህንን ነካውና ወደ ውስጥ የምንገባ ይሆናል ማለት ነው ልክ ይሄ ገጽ ከመጣላችሁ በኋላ መጀመሪያ ላይ ምን እያለ ነው ፎቶ አስገቡ ይለናል የራሳችንን ፎቶ እናስገባለታለን። የራሳችንን ባይሆን ችግር የለውም ይሄ እንዲህ አድርገን የራሳችንን ፎቶ የምናስገባለት ይሆናል ከዛ ሁለተኛው ላይ ስማችሁን አስተካክሉ ይለናል ስማችንን ኢዲት እናደርገዋለን ትክክለኛ ስማችንን እንጽፍለታለን ማለት ነው እዚህ ጋር እንደዛገን እንጽፍለታለን ቀን እዚህ ጋር የተወለዳችሁበትን ጊዜ ትጽፋላችሁ ያው አስተያየት አለኝ እዚህ ጋር ኢትዮጵያ ከሆናችሁ ኢትዮጵያ፣ ሌላ ሀገር ከሆናችሁ ሌላ፣ ሳውዲ ከሆናችሁ ሳውዲ። ሁላችሁ ባላችሁበት ሀገር መክፈት ትችላላችሁ። እዚህ ጋር በመጨረሻ ላይ ፊሜልና ሜል ሚል አለ። ሴት ከሆናችሁ በሴት፣ ወንድ ከሆናችሁ በወንድ ክፈቱን። ይሁን ባለዛ አካውንት መክፈት የምፈልገው በወንድ ስለሆነ በወንድ ከፍታሉ። ሴቶች ግን ሴት ከሆናችሁ በሴት ክፈቱ ማለት ነው። ከዛ ሰም እንለዋለን ማለት ነው። አካውንቱ በዚህ መልክ ተከፍቶልናል። አሁን የመጀመሪያው ስራችን የሚሆነው ምንድነው? የመጀመሪያው ስራችን የሚሆን እነዚ አግሪመንቶች ናቸው። አግሪ አግሪ በሉላቸው። የመጀመሪያው ስራችን የሚሆነው እዚህ ጋር የፊት አሻራ መስጫ ቦታ ያለች ላይፍ የምትለው ላይፍ የምትለውን አንዴ እንጫነትና ወደ ውስጥ እንገባለን። ስንገባ እዚህ ጋር ፎቶ አስገቡ ይለናል። ፎቶ የምናስገባው አሁኑ ሰልፊ ተነስተ ትንሽ ስለሚያስቸግር እዙ ሰልፊ ተነስታቸው እዙ ስጡት። የድሮ ፎቶ ምናምን እንዳይሆን፣ እኔ አሁን ዝም ብዬ አንድ ፎቶ ልስጠው። ከዛ እንደዛ ሀርጌ ይሰጠዋለሁኝ። ይህን ካረኩ በኋላ ፎቶን ከተቀበለ በኋላ ው ስቴፕ ቱ ላይ ገብቻለሁኝ። ከዛ ስታርት ለዋለሁኝ። ስታርት ብላችሁ የፊት አሻራ ትሰጣላችሁ። የፊት አሻራ የምሰጡት ለራሳችሁ ጥቅም ስለሆነ ማለት ነው። እኔ አሁን የፊት አሻራ መስጠት ስለማልፈልግ ሌላ አካውንት ስላለኝ መስጠት አልፈልግም። ግን እዚህ ጋር አሻንጉሊት ትመጣለች። አሻንጉሊቷ በሉ እንደምትላችሁ እያላችሁ ልክ እሷ እንደምትለው አፏን ከፈተች አፏን እየከፈታችሁ ምናምን ትሰሩላታላችሁ። ልክ ይሄ እንደዚህ ሲሞላ ራይት ምልክት ያመጣላችኋል የፊት አሻራ ሰጣችሁ ማለት ነው። ባጭሩ ያሁኔ ጋር እዚህ ጋር እዚህ ጋር ኤክስ ያሌለበት ቦታ እናንተ ጋር ራይት ይላችኋል። ስለዚህ በዚህ መልኩ ጨረሳችሁ። ሴቶች ከሆናችሁ ላይቫችሁን መልሳችች ነግታችሁ ላይቭ መስራት ትችላላችሁ ማለት ነው። ይህን ከጨረስን በኋላ ቀጥታ እንደምናደርገው እዚሽ ጋር እዚሽ ጋር እንገባና ወርታቸው ወርድ ስናደርጉ ማይ ኤጀንሲ የምትል ቦታለች። እዛሽ ጋር እንገባና ከዛን የሚሞላውን አይዲ ትሞላላችሁ፣ በረምላ ስር ሆናችሁ ማለት ነው። ያው አይዲ ይሄ አይዲ የረምላ አይዲ ነው። ከዛ ፕሪስ ኢንተር ኤጀንት አይዲ የሚሆን ትሉታላችሁ፣ ኮንፈርም ትታላችሁ፣ ኮንግራጁሌሽን ይላችኋል ማለት ነው። ያው ኮንግራ ብሏል፣ አሁን በሷ ስር ነው የምንገኘው። ይህን ከተደረጋችሁ በኋላ ምዝገባ በስነ ስርዓቱ ስላጠናቀቃችሁ በአክብላችሁ ወደ ኋላ መመለስ ነው እንጂ እዚያ አካባቢ እንዳትነካኩ። በአክብላችሁ ትመለሳላችሁ። በስነ ስርዓቱ ምዝገባ ጨርሳችኋል ማለት ነው። ቀጣይም እንደምታደረጉት የረምላን አይዲ እዚህ ጋር ሰርች ታደረጋላችሁ። አያት ያው ሰርች ወደ ላይቭ ቦታ ይወስዳችኋል። ላይቭ ላይ ገብታችሁ ቀረም እንትን ኮሜንት ላይ መጥቻለሁ ምናምን እያላችሁ እያወራችሁ ያወራችሁ በስነስርዓቱ ታስረዳችኋለች ማለት ነው። ቴንክዩ በጣም እዛው እንገናኛለን።